ታላላቆቹ የአውሮፓ ክለቦችን የተመለከተ ወቅታዊ ጥንቅሮችን የምታደምጡበት የመረጃ ክፍለ ጊዜያችን የዩቲዩብ ገጻችን ላይ ትገኛላችሁ። ለዚህም ሰዓት በርካታ ታላላቅ የአውሮፓ ክለቦችን የተመለከተ እለታዊ ቡድን ዜናና የዝውር መረጃ ይዘንላችሁ መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በዚህም ጥንቅራችን ታላላቅ የአውሮፓ ክለቦችን ስናነሳም ሪያል ማድሪድ፣ ባርሴሎና፣ ከዛ ውጭ ደግሞ በተወዳጁም የእንግሊዝ ፕሪሚየር ሊግ ሲቲ፣ ቼልሲ ቤት አዳዲሱን መረጃዎችን ይዘናል። ከሊቨርፑል ተጨማሪ ዝውውሮች ጋር በተያያዘ ያገኘናቸው በርከት መረጃዎች አሉ። አርሰናል ቤት አሁንም የቶማስ ፓርቲን ተተኪ ጨምሮ የዙቤሜንዲ ጉዳይ ላይ አዳዲስ ያገኘናቸው ጉዳዮች አሉ። ተጨማሪ መረጃዎች በአርሰናል ቤት እንደተጠበቁ ነው። ዩናይትድ ቤት የሩበን አሞሪን ውሳኔ የሚጠብቁ በርከት ያሉ እውነቶች ተፈጥረዋል። ሮብ ዳውሰን የኤስፔኑ ጸሐፊ ለየት ያለ መረጃም ከዩናይትድ ጋር ይዞ ወጥቷል። የዩናይትድ ተጫዋች አንድ የዝውውር ጥያቄ ውድቅ አድርጓል። በአጠቃላይ ትልልቆቹን ክለቦች የተመለከተ ተጨማሪ መረጃዎችን ስለያዝን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብና ሼር ማድረግ እንዳይረሰው ውድ ቤተሰቦቻችን። ሀሳብ አስተያየታችሁንም እንደዚሁ በሀሳብ መስጫ ሳጥናችን ላይ ልታደርሱን ትችላላችሁ። ሀገራዊ ጉዳይ ስለያዝን እሱን አስቀድመን እንጀምር። በሀያኛው የቶኪዮ ዓለም አትሌቲክስ ሻምፒዮና በማራቶን በሁለቱም ጾታዎች ኢትዮጵያን የሚወክሉ አትሌቶች በዛሬው ዕለት ይፋ እንደሚደረጉ ተረጋግጧል። መረጃውን ለማጣራት ሙከራ እያደረግን ነበር፣ ግን እስከዚህ ሰዓት ልናገኝ አልቻለም። ነገር ግን በዛሬው ዕለት ይፋ እንደሚደረግ ነው የደረሰን መረጃ የሚያመለክተው። ስለሆነም የቶኪዮ ዓለም አትሌቲክስ ሻምፒዮና ኢትዮጵያን በማራቶን የሚወክሉ አትሌቶ ዛሬ ይፋ ሲደረጉ መረጃ እጃችን ላይ እንደደረሰ እንደምናደርሳችሁ ቃል እንገባለን። በባህር ማዶ መረጃችን ዛሬ ሪያል ማድሪድ ቤት ለየት ያለ መረጃ ነው የተሰማው። ይህም የሪያል ማድሪድ ደጋፊዎች መሆናቸው እርግጠኛ ባይሆንም ግን የቪኒሽስ ጁኒየር ማህበራዊ ትስስር ገጽ ላይ ገብተው ነበረ። ይህንን መልእክት የጻፉት ከቪኒሽስ ጁኒየር ማህበራዊ ትስስር ገጽ ላይ ገብተው አብዛኛው ደጋፊዎች እባክህ ቪኒሽስ ጁኒየር ክለቡን ለቀህ ውጣ የሚል ተማጽኖም ጭምር ነው። እንዲም አንዳንዶቹ ክለባችን ማትለቅልን ውጣ ቪኒ ምትወድ ከሆነ እንደውም ውጣለን የሚልም ጽሁፍ ጭምር በማህበራዊ ስር ገጽ እያጋሩ ይገኛሉ። የሪያል ማድሪድና ና የቪኒሽሽ ጁኒየር ኮንትራት የማራዘም ሂደት ድርድር ላይ ባለ ሰዓት ነው እንደዚህ አይነት መረጃዎች እየወጡ የሚገኙት። የቪኒሽሽ ጁኒየር የሪያል ማድሪድ ቆይታ በራሱ በትልቁ ጥያቄ ምልክት ውስጥ እንዲገባ ሊያደርገው ይችላል። ብራዚል ቀጣዩም የ2029 የዓለም ክለቦች ዋንጫ ውድድርን የማዘጋጀት ፍላጎት እንዳላት አስታውቃለች። አዲሱ የብራዚል እግር ኳስ ፌዴሬሽን ፕሬዚዳንት ሳም ዛድ በጉዳዩ ላይ ከፊፋው ፕሬዚዳንት ዣን ኢንፋንቲኖ ጋር መነጋገራቸው ተረጋግጧል። ፊፋ ቀጣዩን የክለቦች የዓለም ዋንጫ ውድድር ለተከታታይ ሁለተኛ ጊዜ በአሜሪካ ለማዘጋጀት እያሰበ መሆኑ ነበር የተገለጸው። የፊፋው ፕሬዚዳንት ዣን ኢንፋንቲኖም ሀሳቡ መደሰታቸውና እቅዱን ለማሳካት እንደሚሰሩ ለብራዚል ማረጋገጣቸው ተገልጿል። ደቡብ አሜሪካን ወክለውም በክለቦች የዓለም ዋንጫ ውድድር እየተሳተፉ የሚገኙ ስድስት ክለቦች መካከል አራቱ የብራዚል ክለቦች እንደሆኑ ይታወቃል። የብራዚል ሊግ በአሁኑ ሰዓት በክለቦች የዓለም ዋንጫ ምክንያት ተቋርጦም ይገኛል። ያው በርከት ያሉ ክለቦችን ማሳተፉ ተከትሎ በዓለም ክለቦች ዋንጫ ውድድር ላይ እዛው ብራዚል ላይ እንቆይና ወደ ቤተሰቦቻችን እስካሁን እንዳልተሸነፉ ይታወቃል። የብራዚል ክለቦች በዓለም ክለቦች ዋንጫ ላይ ሰባት ጨዋታ አድርገው አምስት ድል፣ ሁለት አቻ፣ ምንም ሽንፈት አልገጠማቸውም። በዛ ላይ ደግሞ ምድቦቻቸውን ይመራሉ። ፓልሜራስ ኢንተር ሚያሚ ባለበት ምድብ አንደኛ ነው። ቦታፎጎ ፒኤስጂ እና አትሌቲኮ ማድሪድ ባሉበት ምድብ አንደኛ ነው። ፍላሚንጎ ቼልሲ ባለበት ምድብ ላይ አንደኛ ነው። እና የምድባቸው መሪ ናቸው አስደናቂ ጉዞ ላይ ይገኛሉ የብራዚል ክለቦች በዓለም ክለቦች ዋንጫም ላይ የባየር ሞኒኩ ዋና አሰልጣኝ ቪንሴንቴ ኮምፓኒም የደቡብ አሜሪካ ክለቦች የአውሮፓ ክለቦችን እየፈተኑ እንደሚገኙ ገልጿል። ባየር ሞኒክ ከቦካ ጁኒየር ጋር ባደረገውም ጨዋታ ሁለት ለአንድ በማሸነፍ ወደ ቀጣዩ ዙር ማለፉን ማረጋገጡ ይታወቃል። የደቡብ አሜሪካ ክለቦች መግጠም በጣም አስቸጋሪ ሆኖ አግኝተነዋል ያለው ቪንሴንቴ ኮምፓኒ ነገር ግን ወሳኙ ነገር ማሸነፍ ነው ሲሉ ተደምጠዋል። የደቡብ አሜሪካ ክለቦች በክለቦች ዓለም ዋንጫ ውድድር ለአውሮፓ ክለቦች ፈተና ሆነው ሲስተዋሉ እስካሁን ፒኤስጂን እና ቼልሲ በእነኚህ ክለቦች ሽንፈት አጋጥሟቸዋል። ባየር ሞኒክ እንኳን እስካሁን የገጠመው ኦክላንድ ሲቲን እና ቦካ ጁኒየርስን እንደሆነ ይታወቃል። ቀጥሎ ደግሞ ሲያትል ሳውንድን እንደዚሁ በዓለም ክለቦች ዋንጫ በመጨረሻው ጨዋታ የሚያስተናግድ ይሆናል። እስከዚህ ሰዓት ድረስ ግን ሞኒክ በኩል በዓለም ክለቦች ዋንጫ ቀጣዩን ደረጃ ይዞ አንደኛ ደረጃን ይዞ ማጠናቀቁን አረጋግጧል። ፈረንሳይ ኮኮብ ሜኬል ኦሊሴ 2024/25 የውድድር ዘመን 25 ግቦችን አስቆጥሯል። 21 አሲስት አለው። ኦሊሴ ከፕሪሚየር ሊግ ወጣ ከወጣ በኋላ በጣም አስደናቂ ጉዞ ላይ ይገኛል። እንደ አጠቃላይ ሚኬል ኦሊሴ በባየር ሙኒክ ቤት ወደ 52 የሚጠጉ ጨዋታን አድርጓል። 20 ግቦችን አስቆጥሯል። 23 አሲስት አለው። 43 የግብ አስተዋጽኦ አለው በመጀመሪያ ዓመቱ ላይ ማለት ነው። ዘንድሮ ደግሞ የዓለም ክለቦች ዋንጫም ከፍተኛ ግብ አስቆጠሪን ከክለቡ ተጫዋች ጀማል ሙሲያላና ከቤኔፊካው ተጫዋች አንጌለ ዲ ማሪያ እኩል ሶስት ሶስት ግቦችን ማስቆጠርም እየመራ ይገኛል። በርከት ያሉ የሙኒክ ተጫዋቾች እዚህ ዝርዝሩ ስለመኖራቸው ምክንያት ኦክላንድ ሲቲ ላይ ያስቆጠሯቸው አስር ግቦች ላይ ነው። ቶማስ ሙለር እና ኪንግስሊ ኮማን ሁለት ሁለት ግብ አላቸው። እንዲሁ ሮናልዶ ራንደል ኮሎ ሙአኒ ፍራንኮ ኮንሲሳውን የመሳሰሉ ተጫዋቾችም ሁለት ሁለት ግብ እንዳላቸው ይታወቃል። ኦሊሴ በሪያል ማድሪ በባየር ሙኒክ ቤት አስደናቂ የውድድር ዓመትን እንዳጠቃላይ እያሳለፈም ይገኛል። አርጀንቲናው ክለብ ሪቨር ፕሌት አሰልጣኝ ማርሴሎ ግላርዶ ክሪስቲያኖ ሮናልዶን በአለም ክለቦች ዋንጫ ቡድን እንዲወክል ጠይቄው ነበረ ብሏል። ራሳቸው አሰልጣኙ ከዚህ በፊት የሪያድ ኦልስታር ከፔስጅ ጋር የወዳጅነት ጨዋታ ሲያደርግ ቡድኑን በሚመራበት ወቅት ክርስቲያኖ ሮናልዶን የማሰልጣን አጋጣሚ ነበራቸው። አሰልጣኝ ማርሴሎ ግላርዶ አሁን ላይ ክርስቲያኖ ሮናልዶ በዓለም ክለቦች ዋንጫ ለእኛ እንዲጫወት ጠይቀነዋል፣ ነገር ግን አልተቀበለውም ብለዋል። በእርግጥ እሱም ማረጋግጦት ነበረ በዓለም ክለቦች ዋንጫ እንደማይሳተፍ። የፊፋው ፕሬዚዳንት ዣን ኢንፋንቲኖ ተጫዋቹ በዓለም ክለቦች ዋንጫ አንድ ክለብን ወክሎ እንዲጫወት ጥያቄ አቅርበውለት እንዳልተቀበለ ይታወቃል። ሮናልዶ ጥያቄውን ተቀብሎም ገምግሞ ለሚቀጥለው የውድድር ዓመት መዘጋጀት አለብኝ ሲል ምላሽ ሰጥቶናል ሲሉ ተደምጧል። ሮናልዶ ቀጣይ የውድድር ዓመት ግን በአልናስር ቆይታውን በተመለከተ እስከዚህ ሰዓት ድረስ መቶ ፐርሰንት የተረጋገጠ አይደለም። አትሌቲኮ ማድሪድ የመጨረሻ ስራዎችን እየሰራው ነው ተብሏል። የሪያል ቤትሱን ጆዋን ካርዶሶን የግላቸው ለማድረግ በተለይም ከጁላይ አንድ በፊት በዚህኛው የጁን ወር ዝውውሩን ለማጠናቀቅ አብዛኛው ስራም እየተሰራ እንደሆነ ዴቪድ ኦርኔስት ያረጋግጧል። የዲያጎ ሲሞኔ ቡድን ራሱን በደንብ እያጠናከረ ይገኛል። በሚቀጥለው ውድድር ነባር ተጫዋቾች እነ ዩሊያን አልቫሬዝን ከማቆየት ጋርም በተያዘ ቡድኑን እያጠናከረም ይገኛል። ፖርቱጋላዊ አሰልጣኝ ኑኖ ስፕሪንቶ ሳንቶስ በኖቲንግሃም ፎረስት ያላቸውን ኮንትራክት ለተጨማሪ ሶስት ዓመታት አራዝመዋል። ከ30 ዓመት በኋላ ለአውሮፓ መድረክ የበቃው ኖቲንግሃም ፎረስት ክለቡን ጠንካራ ተፎካካሪ ላደረጉት አሰልጣኝ ኑኖ ስፕሪንቶ ሳንቶስ ተጨማሪ ጊዜ ሰጥቷል። የመውረድ ግምት አግኝቶ የነበረው ኖቲንግሃም አንፊልድ ላይ ሊቨርፑልን ያሸነፈው ብቸኛው ክለብ ሲሆን ማንችስተር ሲቲን እንዲሁም ማንችስተር ዩናይትድን በደርሶ መልስ ጭምር ረትተዋል። ኖቲንግሃም ፎረስት በሚቀጥለው የውድድር ዓመት የመጀመሪያ ጨዋታውን በሜዳው ከብሬንትፎርድ ጋር ያደርጋል። እስከ 2028 በኖቲንግሃም ፎረስት የሚያቆያቸውን ኮንትራት ነው ኖኖ ስፕሪንቶ ሳንቶስ በዛሬ ዕለት የፈረሙት። ከባለቤቱ ጋር ጸብ ውስጥ ገብተው ተመልከተናቸው ነበረ በአንድ ጨዋታ ላይ ግን አሁን ሰላም አውርደው በቀጣይም እስከ 2028 ክለቡን እየመሩ በአሰልጣኝነት እንዲቆዩ ነው በዛሬው ዕለት ፊርማቸውን እያኖሩት። የክለብ ባለቤት ኤቫንጆሉ ሚራኒክስ ከፊርማው በኋላ አንድ አይነት ሕልምና ምኞት ነው የምንጋራው ለታላቁ ክለባችን። በፕሪሚየር ሊጉና በአውሮፓ ተወዳድረን ዋንጫ ማንሳት ፍላጎት አለን። ለዚህም ኑኖ ስፕሬንቶ ሳንቶስ ተመራጩ ሰው ናቸውም ሲሉ ተደምጠዋል። ብራይተን በይፋ ተጫዋች አስፈርሟል። ወደ ቤተሰቦቻችን ጃፓናዊ ነ ተጫዋች ሟክ ሚናሚን ነው ከሮማ በዛሬው ዕለት በይፋ ያስፈረሙት ሟክ ሚናሚን በዛሬው ዕለት የሕክምና ምርመራውንም በተሳካ ሁኔታ አጠናቁ የብራይተን ኤንድ ሆቭ አልቢዮን ተጫዋች ሆኗል። ብራይተንም እንደዚሁ በፕሪሚየር ሊጉ የነቃ ተሳትፎን እያደረጉ ከሚገኙ ክለቦች ውስጥ ተጠቃሽ ነው። ቶማስ ፍራንክ ለደጋፊው ቃል ገብቷል። በጣም አግሬሲቭ እና እግር ኳስን በደንብ ተቆጣጥሮ የሚጫወት ቡድን እንገነባለን ብለዋል። አውቃለሁ በዚህ ቡድን ውስጥ የማጥቃት ባህሪ ያለው ጨዋታ ይወደዳል እናም ይህንን የማጥቃት ባህሪ ማቀጣጠል የሚችሉ ወይም መጫወት የሚችሉ ወይም መተግበር የሚችሉ በርካታ ታለንት ያላቸው ተጫዋቾች በቡድን ውስጥ አሉ። በዚህ እጅግ በጣም ደስተኛ ነኝ። ለስፐርስ ደጋፊዎች ቃል የምገባው ነገር በሚቀጥለው የውድድር ዓመት ግቦችን የሚያስቆጥር በጣም ፈጣን የማጥቃት ሂደትን የሚጠቀም ወይም ትራንዚሽኑ በጣም ፈጣን የሆነ ቡድን እንገነባለን። ቶትንሃም ቤት የሚታወቀውን የማጥቃት አጨዋወት እኛም በብዙ እንወደዋለን፣ በብዙ እንደግፈዋለን ብለዋል ቀጣይ ውድድር ዓመት ቡድኑን በማጠናከር ሂደት ላይ እስካሁን ማቲያስ ቴሌን ኮንትራት ቋሚ አድርገዋል። አዳዲስ ተጫዋቾችንም ለማምጣት ስራ እየሰሩ ነው። በትላንትናው ዕለት አንቶኒ ሲሙኒን ከበርነማውዝ ለማስፈረም ጥያቄ ማቅረባቸውን ነግረናችሁ ነበር። ጆሽኳ ግቫርዲዮል ራሴን ለትልልቅ ሽልማቶች እያዘጋጀው ነው ብሏል። በተለይም በዋንጫ ደረጃ ማሳካት እፈልጋለሁ ብሏል። ነገር ግን እንዳጠቃላይም በማንቸስተር ሲቲ ቤት እጅግ በጣም ደስተኛ ነበርኩኝ ብሏል። የማንቸስተር ሲቲ የዓመቱ ምርጥ ተጫዋች ተብሎ እንደተሸለመ ይታወቃል። በትላንትናው እምለት ሽልማቱን ተቀብሏል። ከግል ክብሮች በላይ ከሲቲ ጋር ትልቅ ዋንጮችን ማሳካት እፈልጋለሁ። ይህኛውም ግን ትልቅ ክብር ነው። የዚህ ክለብ አካለ በመሆኔም እጅግ በጣም ደስተኛ ነኝ። በቀጣይ ደግሞ ዋንጮችን ለማንሳት ማንሳት ጠንክሬ እሰራለሁ እንደ መነሻም ይሆነኛል ሲል ገልጿል። ባየርንና ቼልሲ በጄም ባዮን ጌንትስ ዝውውር ላይ ፉክክር ውስጥ ገብቷል። ወደ ቤተሰቦቻችን የባየር ሞኒኩ ስፖርቲንግ ዳይሬክተር ማክስ ኢብሪል ከጄም ባዮን ጌንቲስ ሰዎች ጋር ተነጋግረዋል። በተለይም ዋነኛ ቀዳ አካላቸው ውስጥ አካተውታል። ተጫዋቹን ቦሩሲያ ዶርትመንድ 65 ሚሊዮን ዩሮ ለዚህ ዝውውር ይፈልጋል። ቸልሲ ደግሞ 55 ሚሊዮን ዩሮ አቅርቦ ውድቅ እንደተደረገበት ይታወቃል። ቸልሲ ተጫዋቹን የ7 ዓመት ኮንትራት አስፈርሞ 65 ሚሊየን ዩሮ ዓመታዊ ደሞዝ እንደዚሁም ደግሞ በ ቦሩሲያ ዶርትመንድ ቤት የሚከፈለውን ካየነው ኦልሞስት እጥፍ ያክል ነው። ወደ ሶስት ነጥብ አምስት አካባቢ ነበር የሚያገኘው። አብዛኛው ነገር ስምምነት ላይ ተደርሷል። ባየር ሞኒኮች ደግሞ በቀጣይ ተጫዋቹን በማስፈረም ሂደት ላይ ስራዎችን ይሰራሉ ተብሎ ይታሰባል። ይህ ደግሞ ለቼልሲ ነገሩን ትንሽ ከበድ ሊያደርግበት ይችላል። ለማንኛውም ቼልሲ ያለውን የሂሳብ ልዩነት እንዴት አስታርቆ ከቦሩሲያ ዶርትመንድ ተጫዋቹን ለማስፈረም ያውም ደግሞ ከባየር ሞኒክ ጋር ተፎካክሮ እንዴትስ ይቻለዋል የሚለው ደግሞ በቀጣይ እንመለከተዋለን። የብራዚሉ ክለብ ፍላሚንጎ አሰልጣኝ ፊሊፔ ሉዊዝ ለኤንዞ ማሬስካ የአራት ቀናት እንቅልፍ እንዳሳጣኝ ነግሬው ነበር ብሏል። ምክንያቱም ቼልሲዎች በአውሮፓ በጣም የተሟላ የታክቲክ ጨዋታ ያላቸው ቡድን ስለሆኑ ለቼልሲ ስን ዘጋጅ አራት ቀን ፈጅቶብናል ብለዋል። የአራት ቀን ዝግጅታቸውን ፍሬ ፍርቶ ቼልሲን ሶስት ለአንድ በሆነ ውጤት እንዳሸነፈ ይታወቃል። ፍላሚንጎ ምድቡም ላይም ስድስት ነጥብ ያለው ቡድን ሆኗል። ለማለፍ በጣም የተሻለው ቡድን ከምድብ ውስጥ ፍላሚንጎ ሆኗል። የመጨረሻውን ጨዋታ አቻ መውጣት መቶ ፐርሰንት ያሳልፈዋል። ቢሸነፍ ደግሞ ምናልባትም ከሌሎች ክለቦች የተሻለ ነጥብ ስላለው በግብ ክፍያም የማለፍ ሰፊ እድል አለው። የፍላሚንጎ አሰልጣኝ ፊሊፔ ሊስ ግን የአራት ቀን እንቅልፍን ያሳጡኝ ብለዋል። ማሬስካ ከጨዋታው በኋላም ከጋዜጠኞች ጋር ቆይታ አድርገው ነበረ። በእግር ኳስ ውስጥ ቀላል የሚባል ተጋጣሚ ቡድን የለም፣ ያውም በዚህ ዘመን። ፍላሚንጎች ድሉ ይገባቸዋል። ለዚህም እንኳን ደስ ያላችሁ። እኛም ለመጨረሻው ጨዋታ በደንብ እንዘጋጃለን፣ ግን በእግር ኳስ ውስጥ ቀላል የሚባል ተጋጣሚ በፍጹም የለም ብለዋል። እሳቸውም እንደ ማስተባበያ ያነሱት ሁለት ነገር ነው፣ የጃክሰንን ቀይ ካርድና ቀጣይ ዓመት ቡድኑን እየሞከርኩበት ነው የሚል ነበር። እዚሁ ኒኮላስ ጃክሰን ጋር በተያዘ አሁን ቆይታው አጠራጣሪ ውስጥ አጠራጣሪ ሁኔታ ገብቷል። በተለይም ጫናዎች እየበዙ ነው፣ ቼልሲ ቤት በኒኮላስ ጃክሰን ላይ ኒኮላስ ጃክሰን ምሽት ተቀይሮ ከገባ በኋላ በደቂቃ ውስጥ ቀይ ካርድ ተመልክቶ ቡድኑ እንዲያንሰራራ ብቻ ሲሆን ተጨማሪ ግብ አስተናግዶ ሶስት ላንድ እንዲሸነፍ ሆኗል። ጃክሰን ባለፉት አራት ጨዋታ ሁለት ቀይ ካርድ መመልከቱን ተከትሎ ተቃውሞች እየተሰነዘሩበት እንደሆነ ይታወቃል። ተጫዋቹ በሚያሳየው ባህሪ ምክንያት የወደፊት ክለቡ ቆይታው አደጋ ላይ እንደሚወድቅ አሰልጣኝ ኤንዞ ማሬስካ ያረጋግጠዋል። የምድቡ የመጨረሻ ጨዋታ የሚያመልጠው ኒኮላስ ጃክሰን ከጨዋታው በኋላ በማህበራዊ ትስስር ገጹ ይቅርታ ጠይቋል። ይህንንም በማለዳው መረጃችን አካተነው ነበር የሱን ይቅርታም ቃል ተጫዋቹ ከጨዋታው በኋላ መለበሻ ቤት ውስጥ ተጫዋቾቹና አሰልጣኙን ይቅርታም በአካልም ተገኝቶ ጠይቋል። በማህበራዊ ስር ገጹም እንደዚሁ ይቅርታ መጠየቁ ይታወቃል። ግን ተቃውሞ እንደቀጠለ ነው። በተለይም የቀይ ካርድ ሰለባ በተደጋጋሚ ሆኑ። በዛ ላይ ደግሞ የአጥቂ ስፍራ ዘጠኝ ቁጥር ተጫዋች ነው። በተደጋጋሚ ቀይ ካርድ ማየቱ በቼልሲ ቆይታው ለጥያቄ ምልክት ውስጥ እንዲገባ ያደርገዋል። ብዙ ጊዜ ያው ለቀይ ካርድ የሚዳረጉት የአማካይ ስፍራ ተጫዎችና ተከላካዮች በብዛት ይዳረጋሉ፣ ያው ኳስ ለማስጣል በሚያደረጉት ጥረት። ለም ጃክሰን ደግሞ በተቃራኒ ነው። ዘጠኝ ቁጥር ሆኖ ነው ሁለት ቀይ ካርድ ባለፉት አራት ተጫዋታ የተመለከተው። ሁጎ ኤኬቴኬ አሁንም በሊቨርፑል ዝርዝር ውስጥ ካሉ ተጫዋቾች አንደኛው ነው። ምናልባትም በቅርብ ቀናት ውስጥ የፍሎሪያን ቬርዝን ዝውውርና መጨረሳቸውና ቀጣይ ደግሞ የሜሌስ ከርኪዝንም ለመጨረስ ከስምነት ስለደረሱ በትልቁ ይሳተፉበታል ተብሎ ይጠበቃል። ፋብሪዞ ሮማኖ ነው መረጃውን ይዞት ወጥተዋል። ሊቨርፑል ተጫዋቾ ሲከታተሉ ቆይተዋል። ጥሩ ድል ሊሆን ይችላል ብለዋል። ወደ ቡድኑ በዚህ ሰዓት እሱን ማምጣት በተለይም የዘጠኝ ቁጥር ቦታው የዳርዊን ኑኔዝ መቶ ፐርሰንት ይለቃል፣ ኬዛም ይለቃል። ስለዚህ በ ቡድን ውስጥ የሚለቁ ተጫዋቾች ስላሉ የገንዘብ አከፋፈል መዋቅሮ ላይ ችግር አይፈጥርም ተብሏል። እስካሁን ግን ምንም የተሻለ ድርድር ወይም ውይይት አልተደረገም፣ በሊቨርፑልና በአይንትራክ ፍራንክፈርት በኩል። ፍራንክፈርት ምናልባት በዝውውር መስኮቱ ዋጋ ይቀንሳሉ የሚሉ መረጃዎች በስፋት እየወጡ ነው። በተለይም ዩናይትድ ካናገራቸው በኋላ የሂሳብ ቅነሳ ሊያደርጉ ይችላሉ ተብሎ ይጠበቃል። በቀጣይነት እንግዲህ በክለቦች መካከል የሚደረገው ድርድር ይጠበቃል። ዩናይትድ ፈላጊው እንደሆነ ሳይዘነጋ ማለት ነው። ፍሎሪያን ቬርስ ከአርኔ ስሎት ጋር የተነጋገራቸው ንግግሮች ቁልፍ ጉዳይ መሆናቸውን ተናግሯል። የመጀመሪያ ጊዜ አስታውሳለሁም እንዴት መጫወት እንደምፈልግ እና በቡድን ምን እንደሚገጥመኝ የሚያሳዩ ነገሮችን አሳይቶኛል። በቡድን መሆን መሆንና የተሻለ እንደሆነ ማድረግ ጥሩ እንደሆነም መገመት እችላለሁ ብሏል። ፍሎሪያን ቬርስ ሊቨርፑልን በተቃራኒ ስለገጠመበትም አጋጣሚ ተጠይቆ ነበርም። አምፊልድ ላይ መጫወት በጣም ከባድ ነበር። ከአሰልጣኙ ወይም ከሌሎች ሰዎች ጋር ስነጋገር ስለ ጨዋታው እያሰብኩ ነበር። ያ ጨዋታ እዚህ እንዴት ሊሆን እንደሚችል የሚያሳይ ምስል አይቻለው ብሏል። በጣም ከባድ ነበረ ሊቨርፑል አራት ለዜሮ ተሸንፈናል። እናም የዚህ ቡድን አባል መሆን በጣም ያስደስታል ብሏል። ከአዳዲሶቹ የቡድን አጋሮቼ ጋር ለመገናኘት በጉጉት እጠብቃለሁ። ሌላ የመለበሻ ክፍል ውስጥ ለመገኘት እና ከዚህ በፊት ከነበርኩበት ቦታ በተለየ ቦታ ላይ ለመሆን በእርግጠኝነት ስራዎችን ለመስራት ራሴን አዘጋጅቻለሁ። አዳዲስ ሰዎችን መገናኘትና የተለያዩ እግር ኳስ ፍልስፍና ለመከተል ጅግ በጣም ያስደስታል ነው ካርኔ ስሎት እና ከሊቨርፑል ጋር ጥሩ ጊዜ እንደማሳለፈም እርግጠኛ ነኝ ብለዋል። ፍሎሪያን ቬርዝ፣ ጀሬሚ ፍሪፖንግ፣ ሜሎስ ኬርኪዝን አጠቃላይ ለማስፈረም 200 ሚሊዮን ፓውንድ ብቻ ወጪ ያደርጓል። ቋሚ 11 ውስጥ መካተት የሚችሉ ተጫዋቾች ናቸው። ሜሎስ ኬርኪዝ የግራ የመከላከል ኮሊደሩን ይይዛል። ጀሬሚ ፍሪፖንግ የቀኙን። ፍሎሪያን ቬርስ ው 10 ቁጥር ቦታ ላይ መጮት ስለሚችል በዋነኛነት እዛ ቦታ ላይ ይዛለና ሶስቱም ፈራሚዎች በቋሚ 11 ውስጥ መካተት ይችላሉ። 200 ሚሊየን ፓውንድ ብቻ ነው ያወጡት። አሁን ገቢያው ላይ ካላዩ ሂሳብ አንጻር ሶስት ያውን በጣም ጥራት ያላይ ሲሆን ተጫዋቾች ማግኘት ለሊቨርፑል እጅግ በጣም ወሳኝ የሚባለው። በነገራችን ላይ ማርክ ጉያንም በተመለከተ በርከት ያሉ መረጃዎች እየወጡ ነበረ። ማርክ ጉያ የቋሚነት ዋስትና እስካልተሰጠው ድረስ ፓላስ ለቆ ወደ የትኛውም ክለብ እንደማያመራ ስካይ ስፖርት አረጋግጧል። እንደዚሁ ሊቨርፑል ዋነኛው ፈላጊ ነበር። ጀረል ኳንሳ በቀጣዮቹ 24 ሰዓታት ውስጥ ሊቨርፑልን ይለቃል። በነገራችን ልውድ ቤተሰቦቻችን በዚሁ አጋጣሚ ያው የማርክ ጉዌ ዝውውር የተፈለገው ለዚህ ነበር። ሊቨርፑል ደግሞ በፍጹም ዋስትና ይሰጠዋል ተብሎ አይታሰብም። መቶ ፐርሰንት ነቨርጅል ቫን ናይክ ኢብራሂማ ኮናቴ ባሉበት ቡድን ውስጥ መቶ ፐርሰንት ሁሌ መጮት ዕድል ላይሰጠው ይችላል። ነገር ግን ዣረል ኳንሳ ይለቃል በ24 ሰዓት ውስጥ ወደ አርባ ሚሊዮን ዩሮ አካባቢ ይደርሳል አጠቃላይ የዝውውር ሂሳቡ ተብሎ ይጠበቃል። ሌላኛው ፍሬድሪኮ ኬዛ ነው። ተጫዋቹም አመታዊ ደሞዝ ቅናሽ አድርጎ ወደ ጣሊያን ሴሪ እንደሚያመራ ነው ስካይ ስፖርት ያረጋገጠው። ናፖሊ መዳረሻው ሊሆን ይችላል ተብሎ በጉጉት በትልቁ እየተጠበቀ ይገኛል። ፍሬድሪኮ ኬዛም በጣሊያናዊ አሰልጣኝ ዣነሮ ጋቱሶ ሌላ ክለብ እንዲያፈላልግና ጨዋታ እንዲያደርግ ከሰሞኑ መልእክት ተላልፎለትም ነበር። አርሰናል አሁንም የ ሴቪያ ወደ አማካይ ስፍራ ተጫዋች ሉሽያን አጉማን ሁኔታ በጥብቅ እየተከታተለ ይገኛል። ማርቲን ዙቤሜንዲን አምጥተዋል ወደ ቡድኑ። ሆልሞስ ጥቂት ስራዎች ናቸው የቀሩት። የቶማስ ፓርቴ ጉዳይ ግን እርግጥ አይደለም እና ለዛ ነው ሉሽያን አጉማን ሁኔታ እየተከታተሉ የሚገኙት። በነገራችን ላይ ይህ ተጫዋች አዲሱ ንጎሎ ካንቴ እየተባለ ይጠራል። ፊዚካሊ በጣም ፊት ነው። በዛ ላይ ተሯሩጦ መጫወት የሚችል የአንድ ላንድ ግንኙነቶችን ማሸነፍ የሚችል እና ፊዚካሊ በጣም ፊት ከሆኑ የአውሮፓ ውስጥ ከሚገኙ የአማካይ ስፍራ ተጫዋቾች ይጠቀሳል ሞር ደግሞ የተከላካይ አማካይ ሆኖ መጫወት ይችላልና አዲሱ ንጎሎ ካንቴ እየተባለ በቅጽል ስም የሚጠራው ሉሻናው ጉመንም ሁኔታ በስፋት እየተከታተሉት ነው። ያው የአርሰናል ደጋፊዎች ክለባችን ተጫዋች መጠቆም ላይ ብቻ ነው እያሉ ይገኛሉ። ግን አርሰናል ቢያንስ ዙቤ ሜንዲን ከአራት ወራት ሙሉ ሲከታተልና ሲደራደር ቆይቶ ነው የግሉ ለማድረግ ከጫፍ ደረሰው። አርሰናል ጠንካራ ድርድሮችን ከሚያደርግ የፕሪሚየር ሊግ ክለቦች ውስጥ ይጠቀሳል። በእርግጥ በርካታ ያመለጡ ተጫዋቾች እንዳሉ ሆኖ ወደ ቡድኑ ግን ሲያመጣ እጅግ በጣም በተጠና መንገድ ተጫዋቾችንም እንደሚያመጣ ይታወቃል። ቶማስ ፓርቴን በተመለከተም ያው ኮንትራቱ የመጨረሻ ሰዓታት ላይ ይገኛልና ድርድሩ ላይ መሻሻል አለመታየቱ ነበር እንዲቋረጥ ያደረገው። አሁን ላይ ታዲያም በርከት ያሉ የዜና ምንጮች አዲሶቹን ተጫዋቾች እየተመለከቱ ቢሆንም ቦታው ላይ ተተኪ የሚያደርጓቸውን እስካሁን ፓርቴም በይፋ ከአርሰናል መለየቱን አልገለጸም። አርሰናልም በይፋ ከፓርቲ ጋር መለየቱን አልገለጸም። ድርድሩ ቢቆምም ሁለቱ አካላት ግን ዳግም የመደራደር ፍላጎት ስለነበራቸው ነው በእስካሁኑ ሰዓት ድረስ ይፋ ያላደረጉት። ስለዚህ በቀጣይነት አዲስ ነገር በቶማሽ ፓርቲን ቦታ ላይ ሊኖር ይችላል። አርሰናል ደጋፊዎች ማይክል አርቴታ ራሳቸው በቡድኑ ውስጥ ማየት ከሚፈልጓቸው ተጫዋቾች ቀጣይ ዓመት አንደኛው ቶማስ ፓርቴ ነው። በተለይም የተጠናቀቀው የውድድር ዓመት ቶማስ ፓርቴን በደንብ ያየነው ይመስላል። በአርሰናል ቤት ውስጥ በጣም ወሳኝ ሚናዎችን ሲጫወት ነበር። እንደውም የቀኝ ተከላካይ ሆኖ ራሱ የተጫወተባቸው ጥቂት ጨዋታዎች ነበሩ። በጣም ወሳኝና ትልልቅ ጨዋታዎችም ላይ በዛ ቦታ ላይ ተሰልፏል እና ማይክል አርቴታ ሁለገብ ተጫዋች ወዳሉ። ለዚህም ቶማስ ፓርቴን ከተከላካይ አማካኝ በተጨማሪ የቀኝ ተከላካይ አድርገው ሲጠቀሙት ተመልክተናል። ሌላው ከአርሰናል ጋር በተያዘ በሮድሪጎ ጎኤዝ ጉዳይ ላይ ሮድሪጎ ከአልሂላል ጋር በቀኝ ክንፍ ቦታ ላይ መጮቱን አልወደዶም ነበረ። በዚህ ሳምንት በነበረው ጨዋታ ሮድሪጎ ከዣቪ ጋር ንግግር ለማድረግ እየጠበቀ ነው። በተለይም በየትኛው የሜዳ ክፍል ላይ ይጫወታል፣ የመጫወሻ ላይ ቀን በሚመለከት ጉዳይ ያው የዓለም ክለቦች ዋንጫ የግድ መጠናቀቅ አለበት። ሁሉ ነገር ያኔ ነው የሚሆነው። አርሰናሎች በነገራችን ላይ እስካሁን በዚህ ተጫዋች ላይ ተስፋ አልቆረጡም፣ ሁኔታዎችን እየተከታተሉ ይገኛሉ። ከሪያል ማድሪድ የሚመጡትን ከሰሞኑ የቀድሞ ተጫዋቻቸው ኢማኔል ፔቲ አርሰናል የመደራደር የመጨረሻ አቅሙን ተጠቅሞ ቢሆን ሮድሪጎ ጎኤዝን ከሪያል ማድሪድ ማምጣት አለበት ሲል ነበር። ሩበን አሞሪም ከ28 ቀናት በኋላ በሚደረገው የቅድመ ውድድር ዘመን ጨዋታ ላይ ሳንቾ፣ አንቶኒ፣ ጋርናቾ ራሽፎርድ አብረው ከቡድኑ ጋር ይጓዙ ወይም አይጓዙ የሚለው ነገር እስከዚህ ሰዓት ድረስ እንዳልወሰነ ይፋ ተደርጓል። የተለያዩ ምንጮች ግን በርከት ያሉ መረጃዎችን ይዘው እየወጡ ይገኛሉ። አንደኛው ማርከስ ራሽፎርድ ነው። ማርከስ ራሽፎርድ በሚቀጥለው ወር ላይ ከማንቸስተር ዩናይትድ ስብስብ ጋር ተቀላቅሎ ቡድን የቡድን ልምምር ሊሰራ እንደሚችል ነው መረጃዎች ወጡት ሮብ ዳውሰንም አረጋግጦታል። እንግሊዝ የመስመር አጥቂ ማርከስ ራሽፎርድ ይህን የሚያደርገው ቀጣይ ወር ከመምጣቱ በፊት ማይሰር ዩናይትድን ለቆ መሄድ የሚችልበት እድል ካላገኘ በቡድን ውስጥ ወደ ልምምር በቡድን ውስጥ ተካቶ ወደ ልምምር ሊያመራ ይችላል፣ ተብሏል። በዚህ ሰዓት ማርካስ ራሽፎርድ በሚቀጥለው የውድድር ዓመት ጠንክሮ ለመቅረብ በሀገረ ስፔን ራሱን እያዘጋጀም ይገኛል። እዛው ስፔን ላይ እንቆይና በሪያል ቤትስ ቤት አስደናቂ ጊዜን አሳልፏል። የዩናይትዱ አንቶኒ ታዲያ አሁን ላይ በርካታ ፈላጊዎች ብቅ ብቅ ብሏል። በሴስክ ፋብሬጋስ የሚመራው የጣሊያኑ ክለብ ኮሞ ባለፉት ቀናት አንቶኒ ለማስፈረም ሙከራ አድርገው ነበረ። ሆኖም ግን ተጫዋቹ ቅድሚ የሚሰጠው ለሪያል ቤትስ ሲሆን ማንቸስተር ዩናይትድም ይሄን ጠንቅቆ ያውቃል ተብሏል። በሁለቱ ክለቦች መካከል ምንም የተደረሰ ስምምነት የለም። በተለይም ሪያል ቤት ሰዎች ተጫዋቹን ማቆየት በሚፈልጉበት መንገድና ዩናይትድ ተጫዋች መልቀቅ በሚፈልግበት መሃል ትልቅ ልዩነት ስላለ ማለት ነው። ግን ቀጣይ ድርድሮች ይደረጋሉ የኮሞነ ጥያቄ ግን ውድቅ አድርጎታል አንቶኒ ስለዚህ በቀጣይ እዛው ስፔን የመቆየቱ ነገር ከፍ እያለ የመጣም ይመስላል የማንቸስተር ዩናይትድ ታዳጊ ኢታን ዊትሊም በዋናው ቡድን ውስጥ የመጫወት ህልም እንዳለው ይታወቃል። ከእንግሊዝ ብሔረ ቡድን ከ19 ዓመት በታች ቡድን በጀርመን 19 ዓመት በታች ቡድን አራት ለሁለት ቢሸነፍም በጨዋታው ግን የማንቸስተርዩናይትድ ንብረት የሆነው ኢታን ዊትሊ ግብ አስቆጥሯል። ቀጣይ ዓመት ዋነኛ ህልሙ ከማንቸስተር ዩናይትድ ጋር ለዋናው ቡድን መጫወት እንደሆነ ከሰሞኑ ተናግሯል። እንግዲህ ሩበን አሞሪ ተጫዋቾችን ከማስፈረም ጎን ለጎን ታዳጊዎችን አምጥተው የማጮት ፍላጎት እንዳላቸው ከሰሞኑ አሳውቋል። በቀጣይ ሲጠቀሙበታለው የሚለውን ደግሞ ከክረምት ዝውውር መስኮት መዘጋት በኋላ የምንመለከት ይሆናል። በተለይም ብዙ ተጫዋች ካላስፈረመ ዩናይትድ የአካዳሚ ተጫዋችንም ለመጠቀም እንደሚገደድ ይታወቃል። በአጥቂ ስፍራ ላይ ማርቲን ቾዶቢ ግን በትልቁ የሚጠበቀው ተጫዋች ነው። አበቃን። ሰናይ ጊዜ